መንፈስ ቅዱስ ለኔ እንዴት እንደምገልጸው ራሱ አላውቅም። ሁሉ ነገር ነው። የቅርብ ወዳጄ፣ ትልቁ ስጦታዬ፣ ጓደኜ፣ መካሬ፣ ገሳጬ፣ እንደገና ደግሞ የሚያበረታኝ ኃይሌ፣ ከእግዚአብሔር ዘንድ የተቀበሉ ትልቁ ስጦታዬ ነው። መንፈስ ቅዱስ ማለት ለኔ አጽናኜ፣ ማይ ኮንፊዳንት፣ ማይ ቤስት ፍሬንድ የሚለው

ጋይዳንስ የሚሰጠኝ ስደክም የሚያበረታኝ እንድቀጥል የሚረዳኝ ነው። ከፊት ለፊታችን የዸራቅሊጦስ ሳምንት አለ። መንፈስ ቅዱስ ለሰዎች የተሰጠበት ቀን በዓለ ሀምሳን በማስመልከት የምናከብርበት የምናከብርበት ቀን ነው እና እዛ ቀን ላይ መታቸው ከኛ ጋር አብራችሁ እንድታሳልፉ ቃሉን የምንማርበት፣ መንፈስ ቅዱስን የምንጠማበት፣ እንደገና ደግሞ ቃሉ ላይ ተስፋ እንደሰጠን በመንፈስ ቅዱስ እንደገና እንደ አዲስ የምንሞላበት ኤክስፒሪንስ የምናደርግበት ሳምንት ነው የሚሆነውና እዛ ሳምንት ላይ እንድትመጡ እንጋብዛቸዋለን። ቀኑ የሚሆነው ከግንቦት 25 እስከ ሰኔ አንድ ድረስ አንድ ሳምንት ሆነ የሚሆነው ሰኞ ቀን ጀምረ እሁድ ቀን ጠዋት እንጨርሳለን። ከ10 ሰዓት ጀምሮ ነው የምንጀምረው። እዚህ መታቸው አብራችሁን እንድትካፈሉ እንጋብዛቸዋለን። ቤተ